እስልምናን ከተቀበሉ በኋላ በረሱሉ ሰለላሁ ዐለይሂ ወሰለም በሕይወት እያሉ በእሳቸው ዘመን ከዑመር ጋር የተያዙ በርካታ ክስተቶችን አይተናል፣ ባህሪያቸውንም አይተናል። ዛሬ ደግሞ ኢንሻአላህ ረሱል ሰለላሁ ዐለይሂ ወሰለም ካረፉና ወደ አኸራ ከሄዱ በኋላ የኡማውን የመምራት ኃላፊነት ማን ይረከብ የሚለው ክስተት ላይ ዑመር የራሳቸው የሆነ አቋም ነበራቸው።

አስተቂማ ቀን ድረስ ላለው ሰው ሁሉ አርአያ የሚሆን ነው። የቆም መዋቂፋቸው ሁሉ ማለት ነው። እና መቼም አላህ Subhanahu Wa Ta'ala ማንኛውም ሰው ተሱ ሌላ ያለውን ሞት ፈርዶበታል፣ እና ሞት ለማንም አይቀርም። ነቢያችን አለይሂ ሰላቱ ወሰላም ሰው እንደመሆናቸው ተዛ ዓለም አላህ ሊወስዳቸው ፈለገና ያው ሞት መጣባቸው በሚሞቱ ጊዜ ቅድም እንደተጠቀሰው ሰው ሲመራ የነበረው በነቢይ ነበረና እና አሁን ደግሞ ነቢዩ ባይኖሩም ህዝብ መሪ ያስፈልገዋል። መሪ ተለለው የተበተነ ይሆናል፣ ሁሉ ምን ይመራል ይላል ፈውዷ ይሆናል። እና ስለዚህ ነቢዩን ከመድፈናቸው ከመቅበራቸው በፊት አንድ የሚመራን ሰው መምረጥ አለብን ብለው አሰቡ። በዚህ ጊዜ መመካከር ተጀመረ ማለት ነው። በዚህ ጊዜ ሲጀመር አንሷሮቹ መቼም ኸይር መስሏቸው ነው። እነሱም ጥሩ ሰዎች ናቸው። ነቢያችን ዐለይሂ ሰላቱ ወሰላም አመስግነዋቸዋል። ጥሩ ሰዎች እንደሆኑ ማለት ነው። ግን የዛን ጊዜ መስሏቸው የብቻቸው ተቀም ተሰባስበው ነበር። በኑ ሳኢዳ የሚባሉ ሰዎች ነበሩ፣ እና ተዛውተው አንሷሮቹ እነሱ አካባቢ ላይ እንደዲያስ ያለ ነገር እንደ ድንኳን ያለ ነገር አድርገው እዛ መመካከር ጀመሩ፣ ማን ይምራን በማለት ማለት ነው። በዚህ ጊዜ ዑመር ሰሙ ይሄን ነገር። የዑመር አስተሳሰብ መቼም ያው እስታሁን ስናወራው የነበረው ነው። ነብይ ለመሆን ትንሽ ነው የቀራቸው እሳቸው ነብያችንም ፈርደውሎ ባለፉት ኡመቶች ብዙ ሙልሃሞች አሉ። ሙሐደስ ይለዋል። ሙሐደስ ማለት ሙልሃም ማለት ነው። አላህ እውቀት ዝም ብሎ በልባቸው ላይ የሚጥድላቸው ሰዎች አሉ። በእኔ ኡመት ሰው እንዲያለ ሰው ቢኖር ዑመር ነው ብሎ ነበርና በዛ እንግዲህ ሐሳብ መጣለው ተሶ፣ ይሄ ነገር እነሱ የብቻቸው ዛ የሚመክሩ ከሆነ ሙሐጅሮቹ ልሙ ብቻቸው ሰው እና አርግላሉ፣ ይሄ ነገር የተበተነ ይሆናል። ይሄ ነገር ሳይበላሽ አንተና እኔ እንሂድ ብሎ አወክርን አንቱና ነኝ ብሎ አማከሮ። ቶሎ እንደርስባችሁ ብሎ ማለት ነው። እዛ ተሰበሰቡት ላይ ደረሱ። ሲደርሱ እየመከሩ ምን እየመከሩ አገኙአቸው። ተአንሷሮች አንዴ አሚር ይሁን ተ መሐጅር ደግሞ ደሞ አንዴ አሚር ይሁንና የተጣመረ ማለት ሁለቱ መንግስት ሊመራ ይችላል የሚል ሐሳብ ይዘው ነበር። እንደውም አንዴ ሊያረጉት የነበረው ሳዕድ ኢብኑ ኡባዲያ ነው ይባላል። ገና ሰው ነው ሱም እንግዲህ ያረጉት ነበረ። በኋላ እንደ ሲጠያየቁ ዑመርና አቡበክር አንዴ ላይ ናቸው። አቡ ኡበይዳ የሚባሉ ነበሩ። እና ዑመር አቡበክር ቢናገር ያባላሻል መስሎኝ አሉ። አቡበክር ቢናገሩ በጣም አይናገሩም መስሎኝ በልብ ያሰብኩት ቃል ነበረኝ አሉ። ይህን እላለሁ ይሄን እላለሁ ብዬ አዘጋጅቼ ነበር አሉ። በኋላ የአቡበክር ደፋርነት ዲፋር ደግሞ ይገርማል። ይዘ ጊዜ ያው ሞቱም ላይ አምና ተነጋግረንበታል። ዑመር እንኳን አልሞቱም እያሉ ሲፎክሩ አቡበክር ናቸው ሞቷል ያሉት። አይደለም ቆራጥ ናቸው። አዩ ሀረጁ ወስኩት ነው ያሉ። ቆይ ዝም በል ማን ነኝ የምናገረው አሉኝ አሉ። በኋላ ፈርቼ ዝም አልኩኝ አሉ። ደግሞ ሂዳ ነበረቻቸው አሉ። ሂዳ ማለት ቶሎ መቆጣት ማለት ነው። የመገንፈል ነገር ስላለ ያንንም ተጠባበቅ ነበር አሉ። ይቆጣብኛል፣ ፈርቼ ዝም አልኩኛው። በኋላ ሰው ሲናገሩ ግን እኔ ልናገሩ ያዘጋጀሁትን ሁሉ ተናገሩት አሉ። ወህይ መስላ ተናገሩና አንድኛው ምን አለ። እዚ ላይ እናገር የፈለኩት አንሷሮቹ አንዱ ብድግ ብሎ ምን አለ። ይህ አላረካውም ማለት ነው፣ እነሱ እንደ ዑመር የሚሉ ስላላረካው እሱ ሐሳቡ ተዛው ሁለት መንግስት እንዲሆን ነው የሚፈልገውና ምን አለ አነ ጁዘይ ሉሃል ሙሐከኩ ወኡዘይቁ ሃል ሙረጀቡ አለ ሚና አሚሩን ወሚንኩም አሚሩ አለ። ጁዘይ ሉሃል ሙሐከክ ማለት ወዲ ቋንቋ ስንመጣ ጁዘይል ተስጊሩ ጅዝል ነው። ጅዝል ማለት የግንድ ስር ማለት ነው። ግን እንዲህ ጉቶ ነገር ቢኖር ግመሎች ወገባቸውን የሚያሳከክ ነገር የያዛቸው ጊዜ ይፈገፈጉበታል ያው የሚበላቸውን ነገር ያስወግድላችኋል ሙራዱ ምንድን ነው እኔ የዚህ የዚህን ችግር ፈች እኔ ነኝ ማለት ነው እንትናችሁን ሁን በላ እኔ እበላላችኋለሁ አከላችኋለሁ ነው አለ ወዘይቁ አልሙረጀ ማለት ደግሞ ወዘይቅ ማለት ተስገሩ ዕዝቅን ነው የተምሩ ዘለላው ፍሬ የያዘው ነው እንደዚህ ያለው እና በባላ ደግሞ ይደግፉታል መሬት እንዳይውድቅ ማለት ነው። ሙጥ አዱ አሁንም የበሰለ ሐሳብ አለኝ ማለት ነው። እና ምንድነው ነው ሐሳቡ? አልተቀበሉትም እንጂ ከእናንተ አሚሪ ኑር ተኛ አሚሩን ይሁን ብሎ ተናገረ። ይህም በሚል ጊዜ ያ አቡበክ አቡበክሪ ምናሉ፣ አይ አይደለም ተና እንደዚህ አይደለም ጉዳዩ አሉ። እኔ ኢልም አለኝ እዚህ ላይ ተነብዩ ይስማው ነው። አልኢማመቱ ሚን ቁረይሽ ብለዋል፣ ነቢያችን ነው ተመልከቱ እንግዲህ፣ እዚህ ላይ ብዙ የምትይዘው ነገር አለ። አልኢማመቱ ሚን ቁረይሽ ብለዋ፣ ይህን ስላሉ ናህኑ ልኡመራ ወአን ወአንቱም ልውዘራ አሏቸው አንሷሮች። እኛ ባለስልጣን ነን፣ መሪዎች ነን። እናንተ ደግሞ አጋዥ ናችሁ። እውነት ነው፣ እናውቃለን። እናንተ ነብያችንን ተቀበላችኋል እኛንም ተቀበላችኋል አስተናግዳችሁና የሚካድ አይደለም ግን ግን አው ሰጡ ለዓረብ በለዴን ወነሰበን ቁረይሽ ነው እና ነቢያችንም ይህን ብለዋን፣ ተኛ ነው የሚሆነው ልቅስ ይህን ተዉትና ወይን ሰው የያዙ ኡመርን ማለት ነው፣ ወይ አቡ ኡበይዳን ምረጡ ብሎ ጆን ሲዘረጉ ኡመር ቶሎ ቸኮሉና አይደለም፣ አቡበክር ባለበት ሀገር ላይ ሌላ ሰው ሊመራ ይገባም። ነቢያችን በሶላት መርጠውታል። በሌላም ነገር በሂጅራም ላይ ጓደኛው ነው። መጀመሪያ የሰለመው እሱ ነው። ዑመር ነዎት፣ ይሄ አቡበክር ነዎት። እና አቡበክር እያሉ ማንም ሰው ሊሆን አይችልም። እኔ አሁን ነፍሴ በኋላ የምተለውን አላውቅም እንጂ አሁን ባህሉ በሰዓት አቡበክርን አቡበክር እያለ እመራለሁ። ይሄ አልተረተም ማለት ቶሎ ብሎ ጆኒ ሱ ይሄ ጨበጡ። እንትና የአቡበክር ሌላውም ሰው ሁሉ ገባው እና አንሷሮቹም ይሄን ሐሳባቸውን ትተው አቡበክርን ጨበጡ ማለት ነው። ከዚህ በኋላ ነገሩ በዝሁ ተቋጨና መስጂድ ሄደውም ደሞ ዛ ሳቂፋው ላይ ለለለው ሰው መስጂድ ሄደው ሁሉም ዘሙ ባያ አንደረግ አቡበክርን ሊቀበል አድርገዋል። በዛ ሰዓት ያልነበሩት ዑመር እንትና ዓሊ ኢብኑ አቢ ጣሊብና ዙበይር ኢብኑ አዋም አልነበሩም። ጦልሃንም ይላሉ አንደሉ። እና በኋላ እነሱም እነዚህም ሰዎች በኋላ እየገባቸው ሁሉም ገብተዋል። አሊ አሊ ፋጢማ ታመሙ ነበርና ሰውን እያስታመሙ ነው ይባላል። አላኩሊሃል በኋላ ሂደው አቡበክር ለምንድን ነው የቀረኸው ምናምን ብለው ሲያወያያቸው እኔ አንቱ የነብዩ ጓደኛ መጀመሪያ መሆኑን አምናለሁ፣ ይሄ ስልጣን ለአንቱ እንደሚገባም አምናለሁ አሉ። ግን አንዲት ብቻ አንዲት ነገር ነበረችኝ ቅር ያለችኝ አሉ። የማማከር እንኳ መብት የለንም ወይ ነው አሉ። አህለ ቤት እንደ መሆናችን ለምን አላማከራችሁን ወይ ነው አሉ ይላል። ከዛ አሁን ግን መውዒዱ ከልአሽያ አሉ። አሁን ግን ይሄ ግን ይገባሉ ግን አሱር ላይ መጣሉ ብሎ አሱር ላይ ሄዶ ሚንበር ላይ ወጥተው ለአቡበክር እኔ ገብቻሉ ብሎ ተናግሯል። ይሄ የሚያመለክተው አሁን መጥተው ተብዙ ጊዜ በኋላ መጥተው አልይን ቀምተውት ነው ስልጣኑን፣ እና አቡበክር ዟሊም ናቸው፣ ዑመር ዟሊም ናቸው፣ አልይ በተቂያ ፈርቶ ነው ፈርቷቸው ነው እንጂ ስልጣኑ የሱ ነበረ የሚሉት ይሄ ውሸት ነው። እና እስበሳቸው የሚዋደዱ ናቸው ማለት ነው። ያ የዑመር መቼም አቋም ጠንካራ ነው። በሁሉ ነገር አቋማቸው ጠንካራ ነው። ሁላችንም የቻልነውን ነው ይሄን ልንከተላቸው የሚገቡ ሰዎች ናቸው። እንኳን መጥላት አይደለም መጥላት አይደለም ተከተለናቸውም በዲያን ጥሩ ነበረ፣ እና ስለዚህ እሳቸውን መከተል ያረብን ነው ምለው ሰዓቱ ስለሚያጥር ነው እንጂ ስለ እሳቸው ብዙ መናገር ይቻላል። አሰላሙ አለይኩም ወረሐመቱላሂ ተዓላ ወበረካቱ። ባለውለታ መሆናቸውን ከሚያሳዩ አጋጣሚ ውስጥ አንዱ ነው ኡማው ለክፍል ለክፍል ልዩነት ለመለያየት ተጋላጭ እንዳይሆን ኡማውን ታድገውታልና ይሄ የሚረሳ ዕለት አይደለም ከዚሁ ጋር ተያይዞ ዑመር ራዲየላሁ አንሁ እንዲሁ ከቁርአን ጋር ተያይዞ ቁርአንን በማሰባሰብ ረገድ በአቡበከር ራዲየላሁ አንሁ ኽላፋ ዘመን የተከናወነው ቁርአንን የማሰባሰብ ጀማዕ ቁርአን አስመልክቶ የሐሳቡ ሐሳቡ አፍላቂ ዑመር ነበሩ። ይሄም እራሱ ለኡማው ከዋሏቸው ውለታዎች ውስጥ አንዱ ነው እና ስለዚህ ሼካችን ሼክ ማሕመድ ሐሚድዲን በተቀሩት ጥቂት ደቂቃዎች አጠራር ኢንሻላህ ይሄ እነሱ በደቂቃዎች የፈቱት ሰቂፋው ውይይት በዛሬው ዘመን ቢሆን ኖሮ ስንት ገንዘብ በፈሰሰበት፣ ስንት ጉልበት በባከነበት እና እንደገና ደግሞ ውጤቱም እንዲህ ያማረ ባልሆነ ነበር። ሰዎች ለአላህ የቆሙ ስለሆኑ ትንሽ ይወያዩ፣ እውነታው ነው የሚፈልጉት እና ወደ ቁም ነገሩ ተመልሰዋል። ዑመር ከሰሯቸው ስራዎች መካከል አንዳንዱን ለመጥቀስ ያህል ባጭሩ የአቡበክር የቅርብ አማካሪ ነበሩ። አቡበክር ረድያላሁ ተዓላ አንሁ በሚገጥማቸው ነገር ሁሉ ዑመርን ያማክራሉ። የዑመርን ሐሳብም ደግሞ አይዘሉም። ለምን ዑመር አምሯቸው ብሩህ ነው። ነገሮችን በቀላሉ መረዳትና መፍትሄ መስጠት ይችላሉ። ከሚገርሙ ታሪኮች መካከል አንዱን ለመጥቀስ ያህል ሰይድና ዑመር ረዲየላሁ ተዓላ አንሁ በአቡበክር ዘመን አስወድ አልዐንሲ የሚባል በጣም ሙስሊሞችን አዳ ያደርግ ነበርና አንድ ታቢዒ አቡ ሙስሊም አልኸውላኒ የሚባል ይዞ እሳት ላይ ጣላቸው። የእሱን ነቢይነት አልቀበል ሲሉ ማለት ነው። አላህ ደግሞ ከራማ ሰጣቸው እና ሳይቃጠሉ ቀሩ። ከዚያ አምልጦ መዲና ይመጣሉ። መዲና መስጂድ ውስጥ እየሰገዱ ሲያዋቸው ኬት ሀገር ነው? ሰግዶ ሲያበቃ ከየመን፣ ያ በሳት የተቃጠለው ሰው ወሬው እንዴት ነው አሉት። አይ እገሌ ይባላል እሱ አሏቸው። ግን አንተ ልትሆን ትችላለህ፣ እውነት አንተ ነህ አሉ ያው እንግዲህ

የፍዓልሁ ወይም አልሰሩትም፣ የአላህ መልክተኛ ማለም የፍዕልሁ ረሱሉላ፣ እንዴት ትሰራለህ አለው። አቡበክር ለቢድዓ እንዴት ስጋት እንዳላቸው የሚያሳየው ይህ እንግዲህ፣ ቁርዓን መሰብሰብ ነበር አላማው። ግን በዚህ ሌላ ቀዳዳ እንዳይገባና ሱናውን እንዳለቅ ብለው አቡበክር ይሰጉ። አይ አይደለም፣ ወላሂ ሁወ ኸይራ፣ ይህ ነገር መልካም ነገር ነው ብሎ ዑመር ግፊት አደረጉ። ከዚህ በመነሳት ነው እንግዲህ

ሰብስብ ከሚለኝ ብሎ ግን አቡበክር አቡበክር ረድያላሁ ተዓላ አንሁ የዑመረን ሐሳብ ተቀብለው፣ እረ ኸይር ነው፣ ግድ የለም ይጠቅማል ይጠቅማል ብሎ ሰበሰቡ። ዛሬ ቁርኣን ይኸው አንዱም ሳይቀነስ አንዱም አንዱም ሳይቀነስ አንዱም ሳይጨመር ተጠብቆ የሚገኘው ከዑመር በተነሳ ሐሳብ አማካኝነት ነው። እንዲህ አቡበክር ረድያላሁ ተዓላ አንሁ በዑመር ሐሳብ የሚራመዱበት ታሪክ ይሄ ብቻ አይደለም፣ ብዙ ገጠመኞች ነው ያሉት፣ ግን ይሄ ጎላ ጎላ ያለው ነው ለኡመተል እስላም በአጠቃላይ

ብዛኩምጀዛኩም ላሁ ራን የኪላፋውን ከአቡበከር ረዲየላሁ አንሁ ወደ አኺራ ከመሄድ በኋላ ከተረከቡ በኋላ ያላቸው ሕይወት በጣም ሰፊውና በጣም ብዙ ትምህርቶችን የምንቀስምበት አሁን ላለንበትኛ ሙስሊሞች በተለይ ደግሞ ለኛ ለኢትዮጵያውያን ሙስሊሞችም ለተቋሞቻችንም ጠቃሚ ሆኑ ሀሳቦችን ያዘለው ክፍል ነውና በቀጣዩ ክፍል የኪላፋ ዘመናቸው። ክላፋውንም ከተቀበሉ በኋላ ዑመር ማን ናቸው የሚለውን በስፋት እንዳስሳለን። ለዛሬው እዚሁ እንቋጫለን። ወሰላም አለይኩም ወረሕመቱላሂ ወበረካቱ።